አብርሃምም የዘጠና ዘጠኝ ዓመት ሰው በሆነ ጊዜ እግዚአብሔርም ለአብርሃም ተገለጠለትና፣ እኔ ኤልሻዳይ ነኝ፣ በፊት የተመላለስ ፍጹምም ሁን። ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ። አብርሃምም በግንባር ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እንሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገስታትም ካንተ ይወጣሉ። ኦሪት ዘፍጥረት ምዕራፍ 17 ከቁጥር 1 እስከ ስድስት አባት ለልጁ ስም ሲያወጣ ተስፋውን በስሙ ስሙንም በተስፋው ይገልጠዋል። እኛስ ከዛ በፊት ግን ዮጊ የገላ ሳሙና፣ ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ ብቻ አዘጋጀዋለሁ። ይህን ሳሙና ፋንሲ ለማድረግ ተወዳጅ እንዲሆን በሚል ምንም አይነት ባዕድ ኬሚካል አንጨምርም። እነዛ ኬሚካሎች ይህን ሳሙና አረፋ እንዲያወጣ፣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ እንዲበረክት፣ ጠንካራ እንዲሆን፣ ቶሎ እንዳይበሰብስ የሚያደርጉ ናቸው። ነገር ግን እነዛን ኬሚካሎች በማስቀረታችን በነዛ ኬሚካሎች ቆዳችን ላይ ጸጉራችን ላይ ይደርስ የነበረው መንጣት፣ መገርጣት፣ መከርቸፍ ማስቀረት ችለናል። ዮጊ የገላ ሳሙናን ኤድብል ከሆኑ ምግብ ዘይቶች ብቻ ሳዘጋቸው ጸጉራችንን ገላችንን በብቃት የሚያጥብ እጅግ ከፍተኛ ጥራት ያለው የሚበረክትም ሳሙና እንዲሆን አድርገን ነው። በመቶ ሰባ አምስት ግራም ሶስት መቶ ብር ይሸጣል። የምታገኝበትን አድራሻ ጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልና ያንን ጉግል ማፕ ላይ ኮፒ ፔስት አድርገ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ዮጊ ገላ ሳሙና ስትላቸው ይህንን በ175 ግራም የተዘጋጀውን 300 ብር ይሸጡልሃል። ረጅም ጊዜ ይቆያል፣ ይበረክታል። ከዛ ባሻገር ደግሞ በዚህ በዩቲዩብ ቻናል በትውልዳችን ላይ በተለይም ደግሞ በወንዶቻችን ላይ የተቃጣውን የማለጭ ሴራ የማክሸፉን ስራ ታግዘናለህ ማለት ነው። ፈቃድ ከሆነ እንግዲህ መልካም ትብብር ከሆነ እንጂ ልመና አይደለም። በኢትዮጵያ ታሪክ ውስጥ በኢትዮጵያ ታሪክ ውስጥ ብዙ አይነት ስሞችን ሰምተናል። ለመጀመሪያም ወይም ደግሞ ለመጨረሻም ጊዜ የሰማችሁት ስም አለ እንደዚህ የሚባል ጃንደርባ የሚባል ኢትዮጵያውያን አባቶች ኢትዮጵያውያን እናቶች ልጆቻቸውን ጃንደርባ ብለው የሰየሙበት ጊዜ ሰምታችሁ ታውቃላችሁ። የቤተ ክርስቲያን ሰዎች ቢሆኑ ይችላሉ። ተራው ማህበረሰብም ሊሆን ይችላል። ያልተማረው ጨዋም ማህበረሰቡም ሊሆን ይችላል። እንደዛ ብለው ሲጠሩ ሰምታችኋቸው ታውቃላችሁ። በጭራሽ እኔ አልገጠመኝም። እኔ አልገጠመኝም። በተቻለ መጠን የታሪክ መጻሕፍትን ለማንበብ ሞክሬ ያለው ጃንደርባ የሚባል ሰው አልገጠመኝም። አንድ ቦታ ላይ እንደ ማዕረግ ይጠቀሙበት ነበረ ይላሉ። በጅሮንድ እንደማለት ይጠቀሙበት ነበረ ይላሉ እሱም ደግሞ ያን ያክል በመዝገበ ቃላት ውስጥ ተስፋፍቶ ተብራርቶ አልተገኘም። ጃንደርባ የሚለው አንድን የሰውን ኩነት ማንነት የሚገልጽ ነው። እሱም ደግሞ የተሰለበ ስልብ፣ ቆለጡ የተቆረጠ የተበጠሰ፣ ሶዛት ዘር እንዳይወጣው የወሲብ ፍላጎቱ እንዳይመጣ ብዙውን ጊዜ ቆለጡ የሚቆረጥ ነው። ነገር ግን ከዛም አልፈው ወሸላውንም ይቆርጡታል፣ ትንሽዬ የሽንት መሽኛ ጫፍ እስክትቀረው ድረስ አድርገው ረጅሙን የሚንጠለጠሉ ነው። ሻለውን ቆርጦታል። ጠጋ ብለው ወደ ሆዶ አካባቢ በአብዛኛውን ቆለጡ ይቆረጣል። ጃንደርባ ለምንድን ነው የሚደረጉት? እነዛ ወንዶች ብዙውን ጊዜ የነገስታቱ የመኳንንቱ፣ የእልውላኑ፣ የሴቶቹ ጠባቂዎች፣ አገልጋዮች ናቸው እና እነዛን ሴቶች በወሲብ ፍላጎት እንዳይተናኮላቸው ወይም የወሲብ ፍላጎት አድሮባቸው ከነዛ ሴቶች ጋር እንዳይገናኙ ወሲብ እንዳይፈጽሙ እነዛ ወንዶች ታዲያ ከዛ ሴት ጋር አይደለም፣ ከማን ከየትኛውም ሴት ጋር ወሲ መፈጸም አይችሉም። ኢንች ይሉታል፣ በእንግሊዝኛው ካልተሳሳትኩ ኢዩኤንሲኤች። ሂዱና ጉግል አድርጉት ፎቶቸውንም ጭምር ታገኛላችሁ። እንደዛ የተቆረጠባቸውን ሰዎች አብዛኞቹ ጋር የሚያመሳስላቸው ነገር አለ። በጣም ሰርፕራይዚንግ ላይ ነገር ማለት ነው። እንደዛ የሚሰለቡ ወንዶች፣ እንደዛ ቆለጣቸው የሚቆረጥ ወንዶች ይሰባሉ። ይቸው ፎቶቸውን፣ ይሰባሉ ልክ እንደ እንስሶቹ። እንስሶቹ ቆለጣቸው ሲቀጠቀጥ ቆለጣቸው ሲቆረጥ ይሰባሉ። እንስሳ የሚቆረጠው ቆለጡ ለምንድ ነው? እንዲሞክት እንዲደልብ፣ ሙክት እንዲሆን ድልብ እንዲሆን እንዲሰባ ስብ እንዲወጣው ቆለጡ ያልተቆረጠ ወይም ያልተቀጠቀጠ በሬም ሆነ ፍየልም ሆነ በግ ስጋው አይሰባም። ስብ ቢኖረውም ያን ያክል አይደለም። ቆለጡ የተቀጠቀጠው ሙክቱ ግን ከፍተኛ ስብ አለው። አርዳችሁ የምታውቁ ከሆነ ብልት አወራርዳችሁ የምታውቁ ከሆነ እኔ ገጥሞኛል አጋጥሞኛል። ቃል ቢላዋችሁ እስኪደንዝ ድረስ ማለት መቁረጥ እስካትችሉ ድረስ እያያችሁት ቢላው ስጋ አልቆርጥም እስኪል ድረስ ቢላው ላይ ከሚደረበው ከሚለጠፈው ስብ የተነሳ ረግቶ ከሚቀመጠው ስብ የተነሳ አልቆርጥ እስኪላችሁ ድረስ ይሰባል ከብቱ፣ ፍየሉም፣ በጉም። ለሰውም ይሰራል፣ ተፈጥሯዊ ሂደት ነው። ተፈጥሯዊ ነገር ነው። እዛ ቆለጥ ውስጥ የቴስቴስትሮን ምርት አለ። ያ ቴስቴስትሮን ብዙ ጊዜ ፋትን መቀነስ እንዲችል ሰውነት፣ ጡንቻን መሆን እንዲችል ያግዟል። ወደፊት ከስፖርት ጋር ተገናኝቶ ስናነሳ እናወራለን። ቆለጣቸው የሚቆረጥ የሚቀጠቀጥ እንስሶች፣ ሰዎች የሚቆረጥ እንስሶች፣ ሰዎች ያ ቴስቴስትሮን ከሰውነታቸው ውስጥ ስለሚያንስ፣ የኢስትሮጅን መጠናቸው ስለሚጨምር ሴታሴት የሚሆን ነገር ይታይባቸዋል። ፊታቸው ሴታሴት ነው፣ ድምፃቸው እንደ ሴታሴት ያደርጋቸዋል። ከሴቶቹ አንጻር ሲታዩ ፊዚካሊ ስትሮንግ ናቸው እኮ ግን ከራሳቸው የወንድነት መልክ ሊሆን ይገባል ብላችሁ ከምታስቡት ወይም ከሌሎች ወንዶች ጋር ስታዩቸው የፊታቸው ቅርጽ አቀማመጡ፣ ቆዳቸው ምናምን የሆነ ነገራቸው ብቻ ምንም ወንድን አይመስልም። እንዳልኳቸው ጉግል ላይ ሄዱና እዩት፣ ጥናት ስሩ፣ ዝም ብላችሁ አትነዱ። ጃንደርባ የሚባሉት እንደዚህ አይነት ሰዎች ናቸው፣ ለነገስታት አገልጋይ ለሴቶቹ ነገስታቶች ነገስታት ወይም ደግሞ ለልዑላኖቹ ሚስቶች አገልጋይ እንዲሆኑ ተደርገው የሚቀመጡት ወንዶች በወሲብ እንዳይደርሱባቸው ቆለጣቸው ይቆረጣል። እግረ መንገዱን ታዲያ ከቆለጣቸው መቆረጥ ጋር ተያይዞ የቴስቶስትሮን ምርት ስለሌላቸው እንደሌሎች ወንዶች ደፋር፣ ወኔያም፣ እልከኛ፣ ኢነርጀቲክ መሆን አይችሉም። እንደ ሌሎቹ ወንዶችም ፈርጣማ መሆን አይችሉም። ይሰባሉ፣ ይወፍራሉ፣ ጥጥ ያወጣሉ። እንዳልኳችሁ ጉግል ላይ ሄዱና እዩ። ኢዩንች የሚባል ሰርች ስታደርጉ ፎቶዋቸውንም ጭምር ያሳያቸዋል። በስነ ስርዓት ከወደ ከወደ ወገባቸው ከወደ ዳሌያቸው ልክ እንደ ሴት ይሰፋሉ፣ ይወፍራሉ። ጦታቸው ይንጠለጠላሉ። ሆዳቸው ይታያል ተንጠልጥሎ እና ወንድ አይመስሉም። ሴት ነው የሚመስሉት እንደዚህ የሚኮላሹ ወንዶች ተፈጥሯዊ የመራባት ተስፋ የማድረግ በትውልዳቸው ላይ በዘራቸው ላይ ተስፋ የማድረግ ነገር የላቸውም። ተስፋቸው ተሟጣ ተቋርጧል። በቃ ከነሱ በኋላ ዘር የለም። እንደዛ የቆለጣቸው የተቆረጠ የተቀጠቀጠ ወንዶች ከነሱ በኋላ እነሱን የሚተካ ዘር አይኖራቸውም። የላቸውም ተስፋ የላቸውም ማለት ነው። የኔ ዘር የሚሉት የኔ ሕይወት የኔ ልጅ የሚሉት ተስፋ የላቸውም። ዘራቸው መጥቶ መጥቶ ከአያት ከቅድመ አያት መጥቶ መጥቶ መጥቶ እነሱ ላይ ይቆማል፣ አይቀጥልም፣ ትውልዳቸው አይቀጥልም። ጃንደርባ ማለት ትርጉሙ ያ ነው። ያው አውቃለሁ የሚል እብሪት ካልወጠረ በስተቀር መቼም የማወራው ነገር ግልጽ ነው፣ አደለ? ብዙዎቻችን ግን አውቀናል በሚል ማነው እሱ ሄኖክ ማለት ይሄ ሄኖክ ኃይለ ገብርኤል የሚባለው አባወራ ላይ የሚለፈለፈው ማነው እሱ? ምን ተምሮ ነው? ዲፕሎማ የዲፕሎማ ሸፍታ? ሰንበት ትምህርት ቤት ተምሯል። ግቢ ጉባኤ ተምሯል ውዳሴ ማርያም ደግሞ ዳዊት ዘልቋል። ይህን ሁሉ አልተማረም። ምን አባቱ አውቃለሁ ብሎ ነው ታዲያ እንደሚደነፋው? አለችብን አደለ። ከኛ ወዲያ አዋቂ ከኛ ወዲያ ጣማቂ፣ ላሳር የምትል ትዕቢት የምንታጀርባት እልቅ ወንድም፣ አለም፣ አንተ ጠፍተ ትውልድ አታጥፋ። ሰው የሚልህን ስማ። አልሰማውም ማለት አትችልም። በተደጋጋሚ ተጽፏል። በተደጋጋሚ ጊዜ ተነግሯል። የሌላውም ባላቅ፣ የራሴን ቴሌግራም ግሩፕ ላይ በተደጋጋሚ ጽፌዋለሁ። ትውልድ እያጠፋን ነው፣ ሆን ብለን እኛ፣ ሌሎቹ ሆን ብለው አውቀው እኛ በእብሪት ዝም ብለህ ነው የምታወራው። ጃንደርባ ማዕረግ ስም ነው እንጂ አንተ እንደምትለው ስልብ ማለት ነው ጃንደርባ ተስፋ የሌለው ተስፋው የተሟጠጠ ትውልዱ የተቋረጠ ከሱ በኋላ የማይቀጥል ወኔ ስለ ጽድቅ ስለ ፍትህ ስለ እውነት ወኔ የሌለው ድፍረት የሌለው ጥንካሬ የሌለው ኢነርጂ የሌለው አባቱ የሰጠውን ኃይል ያመከነ እንደ ሙክት የሚሰባ እንደ ሙክት የሚሰባ የሚበላ የሚጠጣ የሚሰባ፣ ማስረገዝ መውለድ፣ ዘር ማብዛት፣ ዘር ማስቀጠል የማይችል የአባቱን ትዕዛዝ መፈጸም የማይችል ጠላት ሆን ብሎ አውቆ ከወዳደሮች ጋር ተመሳጥሮ በአፍጢም ከተደፉት ከወዳደሮች ጋር ተመሳጥሮ በገንዘብ ገዝቷቸው እነሱን ይህንን በእቅድ በፕሮግራም ያደርገዋል። አንተ ደግሞ በእብሪት ታጅረህ በአውቃለሁ እብሪት ታጅረህ ራስክንም ሆነ ትውልድን ታመክናለህ፣ ታጠፋለህ። እኔ ሄኖክ እኔ ሄኖክ ኃይለ ገብርኤል ደግሞ ዝም አልልም። ወንድሞቼን እቀሰቅሳቸዋለሁ፣ አስነሳቸዋለሁ። የልባችሁን ቆለጥ ከሚሰልቡ ከሚቆርጡ፣ ከሚቀጠቅጡ ራሳችሁን ጠብቁ። በጽድቅ ስም ይመጣሉ። እነሱ ሰዎች አታላዮች ናቸው። አባት ለልጁ ስም ሲያወጣ ቅድም እንደነገርኳችሁ ኦሪት ዘፍጥረት ምዕራፍ አስራ ሰባት በቁጥር 1 እስከ 6 እንደነገርኳችሁ ተስፋ ሰጠው። የብዙ አህዛብ አባት አደርግሃለሁ የሚል ዘርህን አበዛዋለሁ የሚል ተስፋ ሰጠው። ያንን ተስፋ የሚወክል የሚገልጽ፣ ያንን ተስፋ ዲፋይን የሚያረግ የሚበይን ስም ሰጠው። ከአሁን በኋላ አብራም አትባልም አብርሃም ትባላለህ እንጂ አለው። አብራም አትባልም አብርሃም ትባላለህ እንጂ የብዙዎች አባት አባት የብዙዎች አባት አረጋለሁ ሲል ተስፋውን ሲሰጠው የብዙዎች አባት ማለት ደግሞ አብርሃም ማለት ነው። አብርሃም ማለት የብዙዎች አባት ማለት ነው ሲል ተስፋውን በስሙ ስሙን በተስፋው አጽንቶለታል። አባት እንደዚህ ነው። እኛ ከየት ያመጣነው ነው ታዲያ? የሰማዩ አባታችን ልጆች ነን እሱ አባት ሆኖናል ስልን እኛ ለልጆቻችን አባት ስንሆናቸው ከየት አምጥተን ነው ጃንደርባነትን ለልጆቻችን ስም የምንሰጠው? ንገሪኝ። ንገረኝ ዘሶኮልድ ሊቅና ሊቃውንት ሄኖክ ኃይለ ገብርኤልን መሀይም ነው። ስለ ጃንደርባ አንድ ጊዜ ተነሶ በጽሁፍ መልስ ስንመላለስ መሀይም ነው። መጽሐፍ ቅዱስ ገልጦ አያቅም። የኛ ሊቅና ሊቃውንት በአፍጢሙ ተደፍቶ ትውልድን ለባርነት የሚነግድ ሊቅና ሊቃውንት ማፈሪያ ነን እኮ ወንድም አለም፣ ስም አልጠቅስም፣ አድርሱት። ያውቀዋል፣ አልፎ አልፎም ቢሆን ገጽን ይከታተላል። ዘሶኮልድ ሊቅና ሊቃውንት መጽሐፍ ቅዱስ ገልጦ አያቅም። አነበብኩልህኮ አነበብኩት ምን ይላል? ለብዙ አህዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አህዛብ አባት አድርጌሃለሁና። አብርሃም የምልበት ምክንያት አባት የልጁን እድገት ይወዳል፣ የልጁን እድገት ይናፍቃል፣ የልጁን እድገት ተስፋ ያደርጋል። ልጁ ልጅነቱን የልጁን ልጅነት ቢወደውም ለጊዜው ልጅነቱ መኮላተፉን ቢጣፍጠውም ደስ ቢለውም እድገቱን ግን ይናፍቃል። በሱ እክል በሱ እኩል በሱ ልክ ንጉሥ ቅዱስ አምላክ እንዲሆንለት ይፈልጋል። ስለዚህም የአህዛብ አባት አረግሃለሁ ሲል አብርሃም አለው። አብርሃም ማለት ምን ማለት ነው? ዛሬ ቢሉ ልጆቻችን፣ ጓደኞቻችን ቢጠይቁን፣ የብዙዎች አባት፣ የብዙሃን አባት ብለን እንተረጉመዋለን። ኬት አባታችን አመጣ ነው። እሱን ሲናገር የሰማ ነው ስሙን የሰጠው ስሙን የሰየመለት ይህ ማለት ነው ብሎ የበየነለት አባቱ በእሱ ስም መጠራት የማያፍር አባቱ የአብርሃም፣ የይስሐቅ፣ የያዕቆብ አብላክ ነኝ ማለትን ያላፈራ አባቱ ይሄ እንግዲህ በመሀይም ጭንቅላት እየተረዳውት ነው። ምንም አንድምታ ትርጓሜ ኔፕ የለም። ምንም ወፍ የለም። አንድም ነገር አላውቅም። ማንበብ ብቻ ዘሶኮልድ ሊቅና ሊቃውንት ግን መሐይም ነው። መጽሐፍ ቅዱስ እንኳን ገልጾ አያውቅም። ንገሩን የእናንተን አባትነት ለልጆቻችሁ የምትሰጧቸውን ስም ካልጠፋ ስም አባቶቻችን ባልተጠሩበት ያልጠሩበት አንድም ልጅ ለታሪክ ያልተጠራበት ስም ብላችሁ የተጾው ስም ለተቋም ለትውልድ የምትሰጡ ሀውካም አባት ምን እንደው ቢጠላው ቢጠየፈው፣ ቢነግድበት ልጁን እንዴት ጃንደርባ ይለዋል? እንዴት እንደናቀው እኮ የሚያሳይ ምልክት ነው። ልጁንም የልዛን ትውልድም አባት አደራ የሰጣቸውን አባታቸውን የሁላችንን አባት የመናቃቸው ምልክት እኮ ነው፣ ልጆቻቸውን ጃንደርባ የሚሉት ምንም አያመጡ። ጃንደርባ እያልን እንኳን ብንሰልባቸውን ብናኮላሻቸው እንኳን አይነቁም አይባንኑም፣ እንከፎች ናቸው እያሉን እኮ ነው። በእርግጥም ነው፣ ብዙዎቹ እንደዛ ናቸው የምናያቸው። እየተነገራቸው እንኳን እናንተ እኮ ምርጥ ባሪያ ናችሁ፣ ባርነት የሚስማማችሁ ምርጥ ባሪያ ናችሁ፣ የባሪያ ምርጥ ናችሁ ባህሮች ናችሁ ተብሎ ስም ይወጣል እንዴ? አይ በጣም እኮ በቃ እንዴት እንደዛ ይባላል? ትውልድ እንደዛ ሲባልስ ደስ ብሎ ያጨበጭባል ብሎ ጃንደርባ ሲባልም እንደዛው። እንዴት አባት ለልጁ ስም ሲያወጣ፣ ቅድም እንዳልኳችሁ የልጆቹን ተስፋ አይቶ የሚወርሷትን መሬት መንግስት አይቶ ከዛ አንጻር ስም ይሰጣል። የኛ አባቶች በታሪክ እንደዛ ናቸው አይደል? የወንድ አጥር፣ የወንድ ወሰን ጌታ ሁን እንደዛ እንደዛ እያሉ ሌሎችም ሌሎችም ስሞችን በየቋንቋችን አሉ። ለልጆቻችን ስም ስናወጣ ዛሬን ልጅነታቸውን ህፃንነታቸውን አይተን አይደለም ስም ስናወጣላቸው። ገና በወገባችን እያሉ ስለነሱ የምናስበውን ተስፋ የምናደርገውን ነገር ለነሱ የተመኘንላቸውን መልካሙን ነገር አስበን ስም እናዘጋጅላቸዋለን። ሲወጡ ሲወለዱ እኔስ እንደዚህ ይለዋሉ በሱ ውስጥ ይሄ ይታየኛል፣ ይሄ ይሆናል፣ ይሄ ይፈጸማል። ልክ አባቶቻችን ሲያደርጉት እንደነበረው ልክ የሰማዩ አባታችን ሲያደርገው የነበረ። ዋው ምንኛ መታደል ነበር፣ እንደዚህ አይነት አባት ቢኖር። አለመታደል ሆኖ እኛን ልጆቻቸውን ጃንደርባ፣ የጃንደርባ ትውልድ ይሉናል። ንገሯቸው፣ እኛ የአባቶቻችንን ፈለግ የምንከተል የአባቶቻችን መንፈስ ከተጣለበት ከተናቀበት ቀስቅሰን የምናስነሳ በዛም የምንገለጥ አባወራዎች ነን። ያ የአባቶቻችን መንፈስ ከአባታችን በተዋረድ የመጣ ነው። እንደዚህ ዛሬ በአፍጢም ወዳደሮ ነው ተደፍተው ለካቶሊካውያን አድረው እንደሚነግዱብን አይነት የመሰለ መንፈስ አይደለም። አባት ልጁን ምን ቢጠላው ምንደኛ እስካልሆነ ድረስ ልጁ ሳይሆን ቀርቶ ቅጥረኛ እስካልሆነ ድረስ ልጁን ምን ቢጠላው ጃንደርባ ይለው? እንዴት ነውር እኮ ነው ላይክ እናት እንዴት ነውር እኮ ነው። ዘሩ እንዲቀጥል አይፈልግም። እንዲያባት አባት አስር አስራ አምስት እኮ ነበር ትላንትና የሚወለደው ከአንድ ሚስት ከአንድ ሚስት ተዉት፣ አራት አምስት አግብተው የሚወልዱ የነበሩትን ተዋቸው፣ ከአንድ ሚስት አስር አስራ አምስት ሩቅ አትሂዱ፣ በኛው እድሜ በኛው በቅርብ አስር አስራ አምስት ነበር የሚወለደው ትላንት ዛሬ ድረናቸው አጋብተናቸው እንኳን እንደማይወልዱ እርግጠኞች ነን። በቁም የተሰለቡ ወኔ ቢሶች፣ ዘራ ቢሶች ሆነውብናል። ልጆቻችን፣ ወንድሞቻችን፣ እህቶቻችን መውለድ አይችሉም። መውለድ አይችሉ ብቻ አይደለም መውለድ አይፈልጉምም። ጃንደርባነት እንደ ጽድቅ ተውግተውታልና ነው። ሼም ማፈሪያዎች ነን ማፈሪያዎች ነን። ይህም ቪዲዮ ለትውልድ ይቀመጣል። ሰብስክራይብ ማድረግ ላይክ ማድረግ አያስፈልግህም ወንድም አለም፣ ለደንታ ተቀመጥ ዝም ብለህ ለትውልድ ይቀመጣል። ላንተ አይደለም የምሰራው፣ ለአንተኛው ለአንተ እዛ ከኋላ ላለው ከኋላ ላለው እድሜያቸው ሀያ ሀያ ሶስት ሀያ አንድ አስራ ሰባት አስራ ስድስት ላሉት ለእኔም ልጅ ለአስራ ሁለት ዓመቱም ልጅ ለእነሱም ጭምር ነው የምሰራው። ምን አስቀመጡልን አባቶቻችን? አባቴ፣ ወላጅ አባቴ ምን አስቀመጠልኝ? ይሄ ሁሉ ባፍጢሙ የተደፋ ሆዳደር እንደዚህ ሲነግድብን ከምንንነሳ እንነሳ ከባዱን እንነሳ ብለው ሲያስቡ፣ ይህን ቪዲዮ ያገኙታል። ይህን ቪዲዮ ያገኙታል። አባት ለልጁ ስም ቢያወጣ ለልጁ ያየውን ተስፋ ለልጁ የሚያወርሰውን መንግስቱን ለልጁ የሚሰጠውን ጸጋውን አስቦ ነው። ስሙ ያንን ያስታውሰዋል። ለልጁ ያንን ሲያስብ ስሙ ይዘክረዋል። ስሙ ከቅርቡ ነው። ስሙ እሱን ያክላል። ስሙ ያንን ተስፋውን ያክላል። ተስፋውን ለማከል በሚሄድበት ጊዜ ስሙ እንዲመጥነው አድርጎ ይሰራል፣ እንዲመጥነው ሆኖ ይኖራል። በትውልዳቸው ተስፋ የሌለላቸው ትውልዳቸውን ለጠላት የሸጡ ምንደኞች ብቻ ትውልዳቸውን ይሰልባሉ። ትውልዳቸውንም መቅኖቢስ የሆነ ስም ይሰጣሉ። ለምሳሌም የጃንደርባ ትውልድ ይሉታል። በርታልኝ ወንድም ዓለም።